ቀጥታል መጎብኘት ትችላላችሁ። ዲኤም ሲሪል ስቴት አንዲት ወጣት የበረራ አስተናጋጅ ለሀገር ውስጥ የአውሮፕላን በረራ ለማድረግ በመዘጋጀት ላይ እያለች ከፍተኛ ደረጃ ባለው የኢኮኖሚ ክፍል ወንበር ትኬት ቆርጦ የመጣ ጥቁር ግለሰብ ተመልክታ በቦታው ላይ መቀመጥ እንደማይችል ትነግሯለች። ግለሰቡም ግራ በመጋባት ቦታው የተመደበበት እንደሆነ የቦርዲንግ ወረቀቱን እያሳያት ተረጋግቶ ሊያናግራት ቢሞክርም ደስ በማይል ንቀት እየተመለከተችውና አዋራጅ ቃላትን እየተጠቀመች ወንበሩ ላይ ፈጽሞ መቀመጥ እንደማይችል ስትነግረው እሱ ቀርቶ ሌላ ተለዋጭ መቀመጫ እንድታዘጋጅለት ቢነግራትም ጭራሽ በዚህ በረራ ላይ መሳፈር እንደማይችልና በሚቀጥለው በረራ እንዲሄድ ነግራት አሰናብተዋለች። በመጨረሻ ግን የገፋችው ጥቁር ግለሰብ ከፍተኛ የደህንነት ስራ ላይ የተሰማራ የፖሊስ መኮንን መሆኑን ስታውቅ የምትይዝ የምትጨብተው ጣጣና ከፍተኛ ጸጥታ ውስጥ ትገባለች። ቻናላችንን ሰብስክራይብ በማድረግ የደውሏን ምልክት በመጫን በየቀኑ የምንለቃቸውን አዝናኝና አስገራሚ ቪዲዮዎችን መመልከት ትችላላችሁ። ወደ ዛሬ ቪዲዮ አለፍኩ። ጥቁሩ የ31 ዓመት እድሜ ላይ የሚገኘው ፖሊስ መኮንን ጄሬሚ ፓቬል ለበረራ የተመደበበትን ወንበር ፍለጋ በጠባቡ የአውሮፕላኑ መተላለፊያ ላይ አልፎ በመሄድ መቀመጫው ጋር ሲደርስ ጋዜጣ እያነበበ ያለ ወጣት ወንበሩ ላይ ተቀምጦ ሲመለከት ግራ ተጋብቶና ደንገጥ ብሎ በትህትና ቃላት ይቅርታ፣ ይህ ወንበር ለኔ እንደተዘጋጀ ነው ትኬት የሚያመላክተው ሲላናገረው ወጣቱ ግን ወንበሩ ለሱ እንደተዘጋጀለት ለማስረዳት ሲሞክር መኮንን ፓቬል ተገርሞ የቦርዲንግ ወረቀቱ ላይ የሰፈረውን የመቀመጫ ቁጥሩን በድጋሚ እየተመለከተና ለልጁም እያሳየው የወንበር ቁጥሩ ከያዘው ወረቀት ጋር የሚመሳሰል መሆኑን ሲያረጋግጥለት ወጣቱ ሁኔታው ለምን እንደተፈጠረ ማሰብ ሲጀምር አንድ የተረጋጋ ድምፅ ጣልቃ ገባና እባክህን ወንበርህን ያዝ የሚል ድምፅ መኮንኑ ጆሮ ላይ በመግባቱ ዞር ብሎ ሲመለከት የበረራ አስተናጋጇ ነበረች። መኮንን ጀሬሚ የተለመደውን የአማራ የበረራ አስተናጋጅ ልብሷን ለብሳና ፊቷን አድምቃ ወደ አጠገቡ የመጣችው አስተናጋጅ ስሟ ካትሪን ጂ መሆኑን ደረቷ ላይ የተለጠፈውን ባሽ ተመልክቶ ያወቀ ሲሆን እሷም ልክ እንደቀረበችው ይህ ወጣት በትክክለኛ ወንበሩ ላይ ነው የተቀመጠው በማለት ስትናገር፣ ግራ በመጋባት አተኩሮ ተመለከታት። ቀጥሎ መኮንኑ ረጋ ባልና ጨዋነት በተሞላበት መልኩ ነገሩ እንዳልገባውና ምን እየሆነ እንዳለ ሲጠይቃት ካትሪን የመቀመጫ ቁጥሩን በማጣራት በኢኮኖሚ ክፍል ውስጥ ያሉት ሁሉም መቀመጫዎች ሙሉ በሙሉ እንደተያዙ ነገረችው መኮንን ጀርሚ ነገሩ ተገቢ እንዳልሆነ ቢረዳም አሁንም መረጋጋት እንዳለበት እያሰበ በተፈጠረው ክስተት ወይም ችግር ላይ መፍትሄ ያገኝ እንደሆነ ጠየቃትና ምላሿን መጠባበቅ ጀመረ አስተናጋጇም አዝናለው ምንም የሚደረግ ነገር የለም ስትለው መኮንኑ ወደ ወጣቷ አስተናጋጅ ቀረብ ብሎ ምን እያለች እንደሆነ ሊያናግራት ሲል ጥያቄ ከማቅረቡ በፊት ቀድማ ያለምንም ሀፍረት እባክ ጌታዬ፣ የሁሉንም ተሳፋሪዎች እርካታና ምቾት ማረጋገጥ ስላለብኝ ከመንገዱ ላይ ዞር ብትል አለችው። ከትኬቱ ጋር የተያያዘው ወረቀት ላይ የተሰጠውን የአውሮፕላን ውስጥ መቀመጫ ቦታን ማስተካከል የሚችሉት እንደ ካትሪን ያሉ አስተናጋጆች ሳይሆኑ ኃላፊዎቹ እንደሆኑ ስለሚያውቅ ጥቁሩ ፖሊስ አሁን እሷ እያደረገች ያለችውን ነገር ማመን አልቻለም። እናም በድጋሚ አንድ የመጨረሻ ነገር እንድታደርግ የተጠባበቃት ሲሆን፣ መኮንን ጄሬሚ ወደሚሄድበት ፍሎሪዳ የሚጓዘው ለሶስት ሳምንታት የእረፍት ጊዜውን በዛ ለመቆየትና ስራው ከፈጠረበት ጭንቀትና ትርምስ እፎይ ብሎ ጥሩ ጊዜን ለማሳለፍ አስቦ ስለነበር አሁን በጉዞ ላይ እንደዚህ አይነት እክል ያውም ውሃ ባልቋጠረ ምክንያት ሲፈጠርበት ሁኔታውን ሊቋቋሙ አልቻለም። ነገር ግን በተቻለው መጠን ራሱን ለማረጋጋት እየሞከረ ረጋ ባለ ሹክሹክታ ድምፅ ለካትሪን ይህንን በረራ ማሳለፍ ለእኔ በጣም ከባድ ነው። እባክሽ ከመውረድ ውጭ ሌላ መፍትሄ ይፈልገን ጉዞ ይቀጥል በማለት ሲያናግራት ችግሩን በሰላማዊ መንገድ ለመፍታት በጣም ፍላጎት አሳድሮ ነበር። እሱ በትህትና ሊያናገራት እየሞከረ የበረራ አስተናጋጇ ግን እያሳየችው ባለው መጥፎ አመለካከት በጣም እየተበሳጨ ከእሷ ሌላ የበረራ አስተናጋጅ ለማነጋገር ሲያስብ ስታስተናግዶ የነበረችው ካትሪን በድንገት ካጠገቡ ዞር ብላ በአቅራቢያዋ የነበረ ሌላ ተሳፋሪ የዘገየበትን ምክንያት ረጋ ባልና ትህትና በተሞላበት ቃላት ስትጠይቀው አዳመጠና ግራ ተጋብቶ ትኩር ብሎ ተመለከታት። ካትሪን ከተሳፋሪው ጋራ በፈገግታ ስታወራ ቆይታ ስትጨርስና መኮንን ጀሬሚን ስትመለከተው ሞቅ ያለ ፈገግታዋ ጠፋና ፊቷን ጨፍግጋ ስታፈጥበት፣ ወጣቱ መኮንን ከዚህ በፊት ካለቆቹ ባልደረቦቹና በተለያየ አጋጣሚ ከሚያውቃቸው ሰዎች እንደዚህ ያለ አድሏዊ አሰራር ሲያስተናግድ እንደቆየና ለዚህ አስተዋጽኦ ያደረገው አንዱ ምክንያት የቆዳ ቀለሙ እንደሆነ ማሰብ ጀመር። መኮንን ጀርሚ ተወልዶ ባደገበት የብሩክሊን አስቸጋሪ ሰፈሮች ውስጥ የዘር ግጭቶችና አድሏዊ ድርጊቶች በመደበኛነት ይከሰቱ እንደነበረ ከልጅነቱ አንስቶ ያየውና ያለፈበት ሲሆን ካደገ በኋላ ምንም እንኳን በሱ ላይ ብዙ ጥርጣሬዎች ቢፈጠሩበትም ችግሮቹን በጥንካሬ ተወጥቷቸው ዛሬ ላይ የፖሊስ መኮንን ለመሆን በቅቷል። አሁን በአውሮፕላኑ ላይ ቆመው በህይወት ዘመኑ ያጋጠሙትን ተመሳሳይ አድሏዊ ድርጊቶች እያሰበና አሁንም እንዳሉ የተገነዘበ ወጣቷ ሴት የበረራ አስተናጋጅ ካትሪንም ስሜታዊ ሆና ብቻ ሳይሆን ጭፍን የዘረኝነት ጥላቻ እንዳለባት አረጋገጠ። ቀጥሎም መኮንኑ ጉዳዩን ከማራዘም ይልቅ በቀላሉ ለመፍታት በመፈለጉ ምንም እንኳን እሱ ትኬት ቆርጦ የመጣው ደረጃው ከፍ ባለው የኢኮኖሚ ክላስ ውስጥ ሆኖ ሊበር ቢሆንም እሱን ትቶ በመደበኛ ወንበር ላይ ተቀምጦ እንዲጓዝ እንድትፈቅድለት ጠየቃት። ካትሪን ግን ብዙም ሳታስብበት የመኮንኑን ጥያቄ ውድቅ አድርጋ ሁሉም ክፍሎች ውስጥ ያሉ ወንበሮች ሙሉ በሙሉ እየተያዙ መሆናቸውን በመግለጽ ወጣቱ መኮንን እንደማታስተናግደው በመግለጽ ላይ እያለች አንዲት ንግግራቸውን በቅርብ ርቀት ስትሰማ የነበረች ወጣት ሴት የበረራ አስተናጋጇን ጠርታ ሁኔታውን ስትከታተል እንደነበርና ካትሪን የያዘችው አቋም ትክክል እንዳልሆነ እየተበሳጭች ስትገልጽላት ካትሪን ግን በፕሮቶኮል ሕጉ መሰረት እርምጃ እንደወሰደች በመግለጽ ሴትዮዋን በፈገግታ አሁን አውሮፕላኑ ሊበር ስለሆነ የደህንነት ቀበቶሽን አስተካኪ በማለት አረጋጋቻትና መኮንኑ ቦታውን ለቆ እንዲ ነገረችው። መኮንኑ ሌላ ሰራተኛ በጉዳዩ ዙሪያ ማናገር እንደሚፈልግ ቢገልጽላትም ካትሪን ግን የበረራ አስተናጋጆች ኃላፊ እንደሆነችና ከሷ በላይ የሆነ ባለስልጣን ሊያገኝ እንደማይችልና ሀሳቧን እንደማትለውጥ በድጋሚ ነገረችው። ኦፊሰር ጀርቢ ካትሪንን ትኩር ብሎ የተመለከታት በፈጠረችው ወገባ ግራ ሲጋባ፣ እሷ ፊት ላይ ግን ፌዝ የታየባት በቀጣዩ ፕሌን በረራ እንዲሄድ ስትጠይቀው ውሳኔውን መቀበሉ በጣም ቢከብዶም አውሮፕላኑን ለቆ መውጣቱ ግን ሊያደርገው የሚችለው ብቸኛው ነገር እንደሆነ ተረድቶ ያለችውን ሲፈጽም፣ ካትሪን በአሸናፊነት ስሜት ተሞልታ ባይኗ አሸኘችው። ከደቂቃዎች በኋላ የበረራ ቡድን አባሪ የሆነች አንዲት ሴት ወደ ካትሪን ቀረበችና በአውሮፕላን ውስጥ ድንገት ስለተፈጠረው ከፍተኛ አለመግባባት ስትነግራት፣ እሷም በፍጥነት ወደ ኢኮኖሚ ክፍል በማቅናት ወደ ንትርኩ ቦታ ስትደርስ ድንጋጤ ወረራትና ጉዳዩን በጥሞና ማዳመጥ ጀመረች። የወሬው መነሾ ካትሪን ከጥቁር ፖሊስ መኮንን ጋር የፈጠረችው ግብ ግብ እንደሆነና በበረራ ሰራተኞቹ መካከል በስነ ምግባር ላይ ያልተለመደ ክርክር እንዳስነሳ የተገነዘበች ሲሆን ክርክሩ ብዙም ሳይቆይ ወደ ሙሉ ጭቅጭቅ ሲቀየር፣ እሷም በቆመችበት ቦታ ሆና ግራ ተጋብታ ጆሮዋን ቀስራ ታዳምጣለች። በመዲናችን አዲስ አበባ የተሰማ አነጋጋሪ ዜና ከኮንዶሚኒየም መስጫ በታች በሆነ ዋጋ ቅንጡ አፓርታማ በካሬ በ78 ሺህ ብር ብቻ ከዲኤም ሲሪል ስቴት በውጭ ሀገር የምትኖሩ ሀገሬ ላይ ቤት እንዲኖረኝ ይፈልጋለሁ የምትሉ፣ የጨረቃ ቤት ነው፣ ካርታ የለውም፣ በኮሪደር ልማት ቤት ሊፈርስ ነው ብሎ ከመጨናነቅ ከ432000 ብር ቅድመ ክፍያ ጀምሮ ከባለ አንድ እስከ ባለ አራት መኝታ ቤቶችን ለኑሮ ተስማሚ በሆነው በለቡ መብራት ዲኤም ሲሪል ስቴት አቅርቦላቸዋል። ግንባታቸው 60% የደረሱ ቤቶችን 10% ቅድመ ክፍያ ብቻ በመክፈል የቤት ባለቤት መሆን ትችላላችሁ 60% ባንክ ብድር ስለተመቻቸ ከእናንተ የሚጠበቀው ዘና ብላችሁ ያለ ሐሳብ እየሰራችሁ ቀስ ብላችሁ መክፈል ብቻ ነው። የቀርቡን ቤቶች በጣም ጥቂት ስለሆኑ ሳይቀደሙ ይቅደሙ። ማየት ማመን ነው። ይደውሉልን። በ0912389813 ላይ በመደወል ተጨማሪ መረጃ ማግኘት ወይም ሳይቱን በአካል መጎብኘት ትችላላችሁ። ዲኤምሲ ሪል ስቴትም ካትሪን ግራ የተጋባችው ሽንጧን ገትራ ለፖሊስ መኮንኑ የምትከራከረው ሰራተኛ እንደሱ ጥቁር ባለመሆኗ ሲሆን ሴትየዋ ይህንን የዘረኛ አካሄድ ጉዳይ ወደ ኤርፖርት አስተዳደር ክፍል እንደምትወስደው በመግለጽ ስለ ሁኔታው በጣም ተሰምቷት በጩኸት ትናገር ነበር። ቀጥሎም ሌሎቹ ሰራተኞች ንዴት ላይ ያለችውን ባልደረባቸውን ካረጋጓት በኋላ ጉዛቸውን ለመቀጠል የሚያስችል ዝግጅት ሲጀምሩ ክስተቱ ስራዋን ሊያሳጣት ሁላ እንደሚችል የገመተችው ካትሪን በቀኑ ከመኮንኑ ጄሬሚ ጋራ በመገናኘቷ በእጅጉ ተጸጸተች። በውዝግብ የጀመረው የአውሮፕላን በረራ አገባዶ በመጨረሻ መዳረሻ ፍሎሪዳ ከተማ ላይ ደርሶ ሲደላደል ካትሪንን ጨምሮ ሁሉም የበረራ ሰራተኞች ወደ ማረፊያ ቦታቸው ለመሄድ ሲዘጋጁ ድንገት ከአውሮፕላን ማረፊያው ባለስልጣኖች ለካትሪን የተላከ አስቸኳይ መጥሪያ እንዳለ ተገለጸላት። ጉዳዩ ከስነ ምግባር ጥሰት ጋር የተያያዘ ሪፖርት ለኤርፖርቱ ባለስልጣናት እንደደረሰ እና ወጣቱ አስተናጋጅ ካትሪንም በአውሮፕላኑ ላይ ስለተነሱት ክስተቶች ምላሽ እንድትሰጥ የሚገልጽ ነበር። ካትሪን ወደ ተጠራችበት ቢሮ ስታቀና በሰዓቱ ጥሩ አገልግሎት እንደሰጠች በመተማመን ሲሆን፣ ነገሩ የተነሳው እርስ በርስ የሚጋጩ ስነ ምግባራዊ አመለካከቶችን በያዙ ተሳፋሪዎች ምክንያት እንጂ እሷ ህግና ደንብ ለማስተካከል ከመስራት ውጭ የተለየ ነገር እንዳልፈጸመች በቃለ ምልልሱ ላይ እርግጠኛ ሆና ተናገረች። የእሷ ምርመራ ሲጠናቀቅ ግን ስለ ክስተቱ የሚናገራት ኃላፊ በዚህ ጉዳይ ላይ አንድ ቁልፍ ምስክር እንደሚመጣና ምስክርነቱን እንደሚሰጥ ሰውዬውም የኤርፖርቱ ደህንነት አባል እንደሆነ ሲነግራት ካትሪን ሰውነቷ ቀዝቅዞ ቀዝቅዞና በፍርሃት ተሸብባ ማን ሊሆን ይችላል በሚል አእምሯ ውስጥ የተለያዩ ሀሳቦች የተሽከረከሩባት ጥቂት ደቂቃዎች ከቆየች በኋላ ስለ ጉዳዩ የሚያወራው ሰው ከፊት ለፊቷ ባለው ስክሪን ላይ ተሰየመ። ካትሪን በስክሪኑ ላይ የምታየው ሰው የምታውቀው ፊት መሆኑን ስትረዳ ፍርሃቷ ይበልጥ ያየለባት ሲሆን ለምስክርነት የተዘጋጀው ሰው እራሱ ተበዳዩ ፖሊስ መኮንን ጀርሚ ነበርና ምን አይነት ችግር እንደተከሰተባት እንዲሁም የጉዳዩን ክብደት ብሎም ሊያመጣባት ለሚችለው መዘዝ ትልቅ ማሳያ እንደሆነ በሚገባ ተገነዘበች። መኮንን ጀርሚ ፖሊስ ብቻ ሳይሆን በአየር መንገድ ደህንነት ክፍል ውስጥ ከፍተኛ ኃላፊ ሆኖ በበረራው ዕለት ደግሞ የአውሮፕላኑ ሰራተኞች የስራ አፈጻጸም ተልእኮን ለመገምገምና ለአየር መንገድ ባለስልጣኖች ሪፖርት የማድረግ ኃላፊነት ተሰጥቶት በዚያውም ወደ ፍሎሪዳ ለእረፍት ለመብረር ተዘጋጅቶ ነበር። መኮንኑ የካትሪን ያልተገባ ተግባር እንቅፋት ሆኖበት በረራውን ሳያደርግ ስለቀረ ሌላ በረራ ራሱን እያዘጋጀ ሲሆን፣ በዚህ አጋጣሚ ግን የበረራ አስተናጋጇን ያልተገባ ባህሪ በግምገማው ሊያገኝ ይችላል። ሁኔታውን በሚገባ የተረዳችው ካትሪን ሰውነቷ የተንቀጠቀጠና እንባዋን እያፈሰሰች የምትለው ጠፍቷት የፈሰሰ ውሃ አይታፈስም እንዲሉ ከዚህ በኋላ ምንም ነገር ተናግራ ራሷን ለመከላከል እንደማትችል ስላወቀች ምንም አይነት ንግግር አላደረገችም። ትንሽ ቆይታ ግን እርስ በርስ የማይጣጣሙ ወዬዎችን እየተንተባተበች ስታወራ ቆየችና እንዲህ አለች፦ በመኮንን ጄሬሚ ላይ ያደረግኩትን አድሎ አድሏዊ ድርጊት አምናለው ነገር ግን ይህ ከዘረኝነት ጋር የተያያዘ ሳይሆን በአንድ ወቅት ከአንድ ጥቁር ፖሊስ መኮንን ጋር ተገናኝቼ የማይሽር ጠባሳ ጥሎብኝ ስለነበር ነው። በወቅቱ ያ ፖሊስ እንደ ከባድ ወንጀለኛ ከመኪና ውስጥ ጎትቶ አውጥቶኝ በካቴና አስሮ በአፌ ውስጥ ጎምዛዛ ጣዕም ያለው ነገር ከተተብኝ፣ በማለት ተናግራ የዛን ጊዜ ስሜቷ እንደሆነ አሁን በመኮንን ጀሬሚ ላይ ይህንን ድርጊት እንድትፈጽም ያደረገኝ በሚል ማስተባበያ ሀሳቧን አቀረበች። የሚያዳምጧት ሰዎች ግን የታሪክ ተስፋ ቆርጣ ስራዋን ላለማጣት የመጨረሻ እድል ልሞክር ብላ የዘየደችው ሙከራ አድርገው ወሰዱት እንጂ ሙሉ በሙሉ አላመኗትም ነበር። መኮንኑ ካትሪን በእሱ ላይ የሰነዘረችውን ፍጹም ንቀት የተሞላበት አገላለጽን አስታውሶ ሆን ብላ የተሳፋሪነት መብቱን ችላ በማለት የፈጠረችው እንደሆነ እና አሁን የተናገረችውም ነገር እውነታነቱ ያላመዘነ እና በጥቁር ፖሊስ መኮንኖች ላይ ጭፍን ጥላቻን የሚያጭር እንደሆነ አብራርቶ ተናገረ። እንደ የበረራ አስተናጋጅነቷ የተለያየ ዘርና ቀለም ካላቸው ሰዎች ጋር ስለምትገናኝ የመልካምነት የስራ መገለጫዎችን መላበስ ግዴቷ ሲሆን የግል አድናዊነትን ወደ ጎን በመተው ሁሉንም ሰው ሙያዊ በሆነ አክብሮት ማስተናገድ እንደነበረባት ኃላፊዎቹ አበክረው ሲናገሩ ካትሪን ዝም ብላ በትኩረት ታዳምጥ ነበር። ቀጥሎም በዚያች ቀን ለፈጸመችው የስነምግባር ጥሰት እርምጃ እንደሚወሰድባት በመገንዘቧ የሚለትን ስትጠባበቅ የቆየችው ካትሪን ጉዳዩ በኮሚቴ ታይቶ ከቀናት በኋላ ባሳየችው ያልተገባ ባህሪ ምክንያት ከስራ መታገዷን የሚገልጽ ደብዳቤ ደረሳት። ከዚያ ጊዜ ጀምሮም ኤርፖርት ድርጅቱ አስተናጋጆችና የበረራ ሰራተኞችን ባህሪ የሚከታተል ምስጢራዊ ኮሚቴ አቋቁሞ በተለይ በፆታና በዘር ላይ የተመሰረተ ሲሆን ጉዳዩ ልዩ ትኩረት መሰጠት እንዳለበት አሳስበው፣ በተጨማሪም የአየር መንገዱ የስራ ስምሪትና የሰው ኃይል ግንኙነት መዋቅርና የሹማምንት ክፍያ ለመጨመር የተወሰኑ ማሻሻያዎች እንዲደረግ ከስምምነት ላይ ደርሰዋል። በአስተናጋጇ ካትሪን የተፈጸመው ክፉ ጉዳይ ራሱን እንዳይደግም የእሷ ታሪክ ለተቀሩት ለብዙ የበረራ አስተናጋጆች ትምህርቱ ያለፈ ሲሆን፣ ደንበኛቸው ምንም ይሁን ማን ያለ አድሎ ስራቸውን እንዲሰሩ የማስጠንቀቂያ ደውሉን ስላሰማ መላ ሀገሪቱ የአየር መንገድ ስራዎች ላይ ለውጥ መፈጠሩ የማይቀር ነበር። እናንተስ ውድ ቤተሰቦቻችን ከዚህ ያልተለመደ ታሪክ ምን ተማራችሁበት? ያላችሁን አስተያየትና ሀሳብ ምን ይመስላል? የተሰማችሁን አሳውቁን። እዚህ ሊያበቃን፣ ቸር ቆዩልን።